ወጣቶች ለሰላም የሚያበረክቱትን አስተዋጽኦ ማሳደግን ዓላማ ያደረገ የሰላም ኮንፈረንስ በጅግጅጋ ከተማ ተካሂዷል። የዓለም የሰላም ቀን ምክንያት በማድረግ ወጣትነት ለዘላቂ ሰላም በሚል መሪ ቃል በተካሄደው መድረክም ከሶማሌና ካረሪ ክልሎች እንዲሁም ከድሬዳዋ አስተዳደር የተወጣጡ ወጣቶች ተሳታፊ ሆነዋል። መድረኩም ወጣቶች በሰከነ መንገድ በመነጋገር ለሰላም የሚያበረክቱትን አስተዋጽኦ እንዲያጎለብቱና እንደ ሀገር ዘላቂ ሰላም ለመገንባት የሚያግዝ ነው። ይህ ቀጠናዊ ኮንፈረንስ የዓለም አቀፍ የሰላም ቀንና ቀንጋ በማጣጣም የኢትዮጵያ ወጣቶች እንቅስቃሴ ሁለንተናዊ የአብሮነት መንፈስ በማጠናከር ለሰላም ግንባታ አካባቢ መፍትሄዎችን በማዘጋጀት የተባበሩት መንግስታት የጸጥታውን ምክር ኢኒሽቲቭ የሰላም በግጭት አፈታትና በሰላም ግንባታ ላይ ወጣቶች የሚያበረክቱት ንቁ ተሳትፎ ለዘላቂ ሰላም ከፍተኛ መሆኑን በአግባቡ መገንዘብና መጠቀም ያስፈልጋል። የነገይቲ ኢትዮጵያ ዕጣ ፈንታ በወጣቶቻችን ጫንቃ ላይ ነው። ወጣቶች የነገ ብቻ ሳይሆን የዛሬም መሪዎች ናቸው። የግጭት መንስኤዎችን ለመፍታትና ሰላም የሰፈነባት ሀገር ለመገንባት ጉልበታቸው፣ ፈጠራቸውና የፈጠራ ሀሳባቸውን በተግባር እንዲያውሉ ምቹ ሁኔታ መፍጠር ያስፈልጋል። እንደ ሀገር ትልቅ ራዕይና ስትራቴጂ ጉዳዮችን በቅርብ ርቀት ለመጨበጥ በምንተጋበት በዚህ ወሳኝ ወቅት የወጣቶቻችን አቅም ለሰላም ወሳኝ አስተዋጽኦች አድርገን ልንገነዘብና ልንጠቀምበት ይገባል። ወጣቶችም ለሰላም መጎልበት እያደረጉት የሚገኙ አበርክቶ በማጠናከር ለሀገር ሰላም እንዲሰፍን ሚናቸውን ማጠናከር ይገባል። ሰላም የሁላችን ዋስትና፣ የሀገራችን የልማት እድገት፣ ብልጽግና ዋነኛ መሰረት መሆኑን እንዲሁም ወጣቶች ምልአት እያሳተፈ ማንኛውንም የሰላም ሆነ የልማት አጀንዳ ግቡን እንደማይመታ በመገንዘብ መላ የሀገራችን ወጣቶችና የወጣት አደረጃጀቶች ከምን ጊዜውም በላይ ከቤታችሁ ጀምሮ ለአካባቢያችሁ፣ ለሀገራችሁ ሰላም መስፈን መተኪያ የሌለች አስተዋጽኦአችሁን እንድታበረክቱ በማድረግ በኩል ሁሌም ደከመኝ ሰለቸኝ ሳይባል የበኩላችን አስተዋጽኦ እንድታደርጉ ጥሪን እያቀረቡ ቋሚ ኮሚቴያችንም በሁሉም መስክ ለምታደርጉት በጎ አስተዋጽኦ ሁሉ ሁሌ ከጎናችሁ መሆኑን ማረጋገጥ ይፈልጋለሁ። በተለይም ከለውጥ ወዲህ በሶማሌ ክልል አንጻራዊ ሰላም እንዲታይ በማስቻል ረገድ ወጣቶች እያበረከቱት የሚገኙ አስተዋጽኦ ከፍተኛ መሆኑን ተመላክቷል። ከለውጡ በኋላ ያው እነሱ ብዙ መድረጎች እና ብዙ ልማት ትሩፋቶች ተሳትፏል። ወጣቶቹ የነገ መሪም ስለሆኑ የዛሬ ጉልበትና የዛሬ እውቀት ስለሆኑ ዋና ሰላም ከለውጡ በኋላ በጣም ትልቅ ሚና ተጫውቷል። አሁኑም የሚገኘው ልማትና የሚገኘው ሰላም አኳያ እነሱን ትልቅ ሚና እየተጫወቱ ነው ያለው።